ወንድሙ ራሱ ድብር ብሎታል ዛሬ። ለእናንተም ለጓደኞቼም ሰርፕራይዝ ነው እንግዲህ። ዛሬ ትንሽ ይሄ የወንድነት ነገር የሚመለከተው ነገር ወይም ደግሞ ህመም መቋቋም የሚችልበት የምችልበት ነገር ወይም ደግሞ ከጎን የሆነ ሰው አጠገቤ የሚያበረታኝ ሰው ስለምፈልግ ነው። አንተ ይመረጡ ባለፈው እኛ ሰርፕራይዝ አድርገንሻል። ዛሬ ደግሞ አንቺ ነሽ። እንግዲህ ዛሬ እንግዲህ ጋይስ፣ ላችሁም ሰርፕራይዝ አላችሁ። ዛሬ እንግዲህ ህመም ያለው ስቃይ ያለው ነገር ነው። ግን ቢሆንም ከእናንተ ስለማይበልጥ አይደለም። እውነት ለመናገር ሰርፕራይዜ እጮኛይን ደረቴ ላይ ልነቀሰው ነው። እንኳን ደስ አለኝ። ልናቀሰው ነው ፍቅረኛይ ማን ነው? እዚጋ ልነቀሰው ነው።

ከዚህ በፊትም ብዙ ሰዎች ተለቅሰው መሆን ነገር ተፈጥሮብህ ያውቃል ብዬ አስባለሁ። ማያዋ ነገር ነው። ልጅቷ ስሜት የሆና ተዋት። እሷን ሰርፕራይዝ ማድረግ ነው የምፈልገው። ባሴ ባሴ

የሽማግሌዎቹ ነገር ባይሆን ነገር በጣም አስቀይሟታል።

ወይኔ በላቸው፣ አጭር ኮርስ ነገር የለም። የታቱ አጭር ኮርስ ምንም አልፈልግ አጭር ኮርስ በሀያ ዘጠኝም ቀን በሰላሳ በአንዱ በቂ ነው እቅስ እንዳረግ ነገር

እኔ እሱ አንተ እኮ እንድታበረታታኝ ነበር እዚህ የመጣሁት ወንድ ስለሆንኩ አይዞሽ ጽጌ ጀግና ምናምን ብትለኝ እንጂማ እነ ማርታን ና መጣችሁ ነበር ደሞ ለእነ ማርታ ሳታያቸው እንደ ሰርፕራይዝ እንደሚሆን ሳስበው በጣም የሚገርመኝ ለራሴ ያዩሹ መልኬ እኮ ነው እዚህ ቤት ጥራት ያለው እቃ ነው ያለው። ወይኔ ታቱ ቤት ውስጥ ምጠፋኝ ነገር ሀይሌ ሀይሌ፣ ታቱ ከስር አድራሾ ማስቀምጥላቸዋለሁ፣ ስልክ ቁጥሩ ማስቀምጥላቸዋለሁ። እና በተለይ ይሄንን ፍቅረኝ መለቀስ አይቻልም። ይሄንን ታቱ እራሱን ቁጭ ካደረገው በቃ አንደኛ ታቱ ቤት ነው ማለት ነው። ይሄ በቃ አዲስ አበባ ውስጥ አለ የተባለ ታቱ ቤት ይሄ ነው ማለት ነው። በነፃ ነው ፕሮሞሽን የምሰራው። ሌላ ቀመቼ ማለት ይህን ራሱ ከሰራል እልህ ምላጭ አስወጣል የሚባለው ግን የምር ነው። ልጅቷ እኮ በዚህ ሆነ እንጂ ዋጠችው ምላጩን አሁን ወይኔ ኦፕራሲዮን ልደረግ የመሰለኝ። ኧረ በእናትህ አስቀኝ። ምንድን ነው የምታሳቅቀኝ? ምን ጸጌ አልፎ አልፎ የምትጫወተው ጭው ሞት ድረስ በለጠ። እዚህ ጋር ልነቀሰው ነበር፣ ከሰብኩት ባሴ ግን በቃ አሁን ክሮፕቶፕ ምናምን ለመልበስ ወይም ደግሞ እንትን ይሄ ሀፍ ሾንደር ምናምን ሀፍ እንደዚህ ምናምን ምለብ ተገዝባል፣ ልብሴ ከዛ የሚያዘገጃጀው ነገር ስላለ ትንሽ ከታቱ ከባለቤቴ ጋ መነጋገር የምትፈልጉት ነገር ካለ ልጅቷ የለም ስታለች፣ መስማ አንተ በምንም ትዝናናው። ያስቃል እኮ ነገሮች አንዳንድ። ግን ለምን እንደዚህ የምትሆኑት ከኛ በቂ የለም ትላላችሁ? ታቱ ቤት አስፈቅዷችሁ ነው እንዴ? ማደንዘዣ የሚያደርገው ለአርግልሽ ምናምን ብሎ ነው። እኔ አይቼም ሰምቼም አላግና

ተነቀሰች። ለፍቅር የተገባ መስዋዕትነት ትከፍላላችሁ። በዚህ ልክ በንቅሳት ምናብንው ፍቅራችሁን የሚገልፁት? እኔ የናንተ ንገኝ። እሺ ቆይ ስሚ፣ እሱስ ምን ይልሻል እንደዚ ሆነ?

መስሎሻል። ቆይ ይሄን ቅጣት ማለት ነው? ቆይ ይሄን ቅጣት ማለት ነው? አጥፋልኝ ብላ በሌላ ሰው ምናምን ትመጣለች። በሆነ ነገር ብቻ ትመጣለች ን

እንጨርሰዋለን። ሜመሮች አዲስ ማቴሪያል ገብቷል ኔ ድፍረት፣ በጣም ድፍረት ይፈለጋል። እራሱ ምንድነው? ምንድነው የተያዘው? አልገባኝም እግዚአብሔር የዚህ ቪዲዮ መጨረሻው መጀመሪያም አልገባኝም ምንድን ነው ፕሮሞት እየተደረገ ያለው ምንድን ነው ምንድን ነው የተያዘው እድኝ ለምንጠቃል በስመ አብ ወደው ስቅዱስ ያመረጣ እንዲህ ላ አንቺ አይ ዲድ ኢት ምናምን እብደት ነው። ልብስ ምናምን ቁጭ ነው ያለው ያው ስዕልም ሊሆን ይችላል ታቱም ሊሆን ይችላል ላናቅም። ግን ቁጭ ነው ያለው ሊትራል

በጣም ጎበዝ። ቀጥታ እብደት፣ ትንሽ ሳይሆን እጅ ምዳደነዘዘኝልሻል። ስሜት ከሰላሳ ደቂቃ በኋላ ባዝ ትጀምርለታለሽ። በስሱ መቀባት፣ በእጅ መነካከት የለበትም፣ በቆሻሻ እጅሽ ባክቴሪያ እንዳያጠቃሽ ቆዳሽን። ምን አልኩ? በየሰበቡ ነው የሚናከው። ይሄ ነቃሽ የሆነ ነገር ተፈጠረ መንካት ነው የሆነ ነገር ሀፕን አረጋ፣ መንካት ነው። የሆነ ነገር አየ፣ መንካት ነው። መንካት ነው ይደረጋል። ይሄ የስራው ኤቴክስ ይፈቅዳል። ከአይ ስንት ሰዓት እንደፈጀብን አልገባችሁም። ቀን ነበር የመጣ ነው እና ሰሙት ነው። እንግዲህ አብሬ የምሰማው ይሄ ነገር ነው። የተለምናምን እዚህ ጋር ትንሽ ከባድ ነው። አየነው እንጂ አየነው እንጂ እስካሁን አየነው እንጂ ነቃሹ ምቀኝ ሆነ እንጂ እያየነው ነው። እያየ ነው ነበር። በጣም ጥሩ ጥሩ አንግሎች ስናይ ነበር። ይሄና የሚፈለገው። እያየ ነው ነበር። አትጨነቂ ጠኝነት እንደወደዳችሁ ተስፋ አደርጋለሁ። የሁል ጊዜ ምርጫችሁ ይሁን። እኔ ከተሰራው በኋላ እኔ ላይ ካየሁት በኋላ ከወደድኩት በኋላ ነው እንግዲህ እናስሌት የምሰጣችሁ። ሀይሌ ታቱ፣ ብስራት ያገብሬ ሊመታችሁ ሀይላ ነው። ሀይሌ ነው የሚለው መሰራት ትችላላችሁ ማለት ነው። የሚያማምር ታቱ ማለት ነው።

ትንሽ ከደጋዎቹ በኋላ ይልቅሽ ከደገ ውሻ ጋር ግን ኧረ ደስ ብሎኛል እውነት እኔ እንኳንም ተነቀስኩኝ እንዴት ደስ አይልሽ የኔ እናት እንዴት ደስ አይልሽ ልጅ እኮ እየነቀሰ አልነበር ሊትራሊ እየነቀሰ እኮ አልነበር ምን ሲያደርግ እንደነበር እናቃለን እንጂ የፈለገ ነገር ይውጣ የፈለገ ነገር ይዋክን ስኩሮት ሽን ከሆነ አገባኝ እንደዚህ አልመሰለኝም ነበር። አገኝ እንደ ሙድሽ ነው። እኔ እኮ ምን እኮ እንትን ብዬሽ ምን ስለዚህ አይ በቃ ይመችሽ ማለት እኔ አሁን ገና በጣም ብዙ ነገር ምን አገባው ሰውዬ ራሱ ፍቃደኛ እንደዚህ አይነት ነገር ወውው አይታችኋል? በጣም ዳመና አልነበረም፣ ጨልሟል። በጣም ጨልሟል ማለት ነው። ባሴ መኪናውን አምጣልኝ እና ጨንዲ ብላ ነው የምትሄደው። አገሩን ሙሉ የምትሄደው እንደዛ ነው። ከተማው ምን ዞሮ እንደዛ። ንገሩን። ማን ነው እንዳልኩ? ይቅርታ የቀርተ አንዳንድ አይሞራችሁ ውስጥ ያለው ነገር ያመልጣችኋል። እኒድ አይደለም ነገሩንና እንወቀው። ያው እኛም መነቀሳችን አይቀርምና እንወቀው። ጋይስ ኮመንታችን አሪፍ አሪፍ ኮመንት እጠብቃለሁ። ቪዲዮ ተመቸኝ። ምን ብለን እንኮምት? ምን ብለን እንኮምት? እስቲ ጋይስ ንገሩን። ምን ብለን እንኮምት? ምን ብለን አፋችን እንክፈት? ንገሩን። ለእኔ ይሄ እብደት ነው። እግዚአብሔር ምስክር ሊትራሊ እብደት ነው። እንዴት ካልቸሩ ይፈቅዳሉ ምናምን ተብሎ አይታሰብም ማለት ይውላችሁ። አላውቅም፣ በቃ ኢቨን ኢፍ እንኳን ሴት ይቅርና ወንድ እራሱ አሁን በጣም ድፍረት ይፈልጋል። በጣም ኦቨር ድፍረት ይፈልጋል። የሆነ ይሄን ማህበረሰብ እንዴት አሳምነዋለሁ የሚባለው ነገር በጣም ከባድ። አላውቅም፣ ጽጌ በቃ ደፍኗታል። አዲሱ ፍቅር ጽጌም ደፍኗታል። ምንም እያሰበች አይደለም። ወደ ግራው ደቀኝ የለም። ይሄ ሴትነት አለ፣ እምነት አለ፣ ባህል አለ ከዛ ደግሞ ዳኒም የሚባል አለ። ዳኒ የሚባል ኢማጂነሪ ወርልድ ላይ ያለ ሰውዬ አለ። መጎፍላት መጎፍላት አመለ የሆነ ሰው ያስገድሏል። ወይ እሷን ወይ እሱን ያስገድላቸው። በዳኒ ማበድ በዳኒ መጎፍላት አይታሰብም። እኔ አሁን እሷም ሆነ ሽዎ ብሎ ይብለ ስጠመጣ ለመሰላቸው ዳኒ እብድ ነው። እኔ ሁሌ ነው የምለው ዳኒ እብድ ነው። በዛ እብደቱ ላይ እንደዚህ አይነት ነገር አይደረግም። ብቻ ግን እስቲ እስከ ነገ እንጓጓለን እንግዲህ ማታን ከተለቀቀ ማታ አምጥቼ እለቅላቸኋለሁ። ነገም ከሆነ እንግዲህ ነገ ምን እንደሚያደርጉ አብረን እያየን እንግዲህ እንዝናናለን። ያ ጋይስ፣ እንግዲህ እስካሁን አብራችሁ ስለነበራቸው አመሰግናለሁ። ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ነገ በቀጣይ ያበደበዱ ቪዲዮዎች ይዘን እንመጣለን። ቻ